ከቅርብ ወራት በፊት በሩሲያ ድሮኖች የአየር ክልሌ ተጣሰስ ትልቅ ሲያሰማችው ሊትዌኒያ ከሩሲያ ቀንደኛ ጋር ከሆነችው ጎረቤቷ ቤላሩስ በተወነጨፉ የሜትሮሎጂ ፊኛዎች መብዛት ሳቢያ የአደጋ ጊዜ ሁኔታ ናውጃለች። የደህንነት ማስጠንቂያ አዋጁንም ጠቅላይ ሚኒስትሯ ይፋ አድርገውታል። በሌላ በኩል የጀርመኑ መሪ ቻንስለር ፍሬድሪሽ ሜርዝ አዲሱን የአሜሪካን የደህንነት ስትራቴጂ በጽኑ ተችቷል። ይህ ስትራቴጂ ሩሲያን እንደ ስጋት ያላየ የአውሮፓ ህብረት ነጻ ንግግርን እንደሚገድብ እንዲሁም የፖለቲካ ተቃዋሚዎችን እንደሚጨቁን መግለጻቸው በአውሮፓውያንና በአሜሪካ መካከል ያለውን ስንጥቃት በሰፊው ያጎላ ክስተት ሆኗል። ሩሲያ በበኩሏ ጦሯ ለልዩ የክረምት ዘመቻ እንዲዘጋጅ በፕሬዚዳንት ቭላዲሚር ፑቲን በኩል ማዝዟ በሩሲያ ጦር ቀስ በቀስ እየተገዘገዘች ላለችው ዩክሬን ጆሮን ጨጉ የሚያደርጎ ይሆኑባታል። ውድ የኦርቢት ሚዲያ ተከታታዮች እንደምን ሰነበታችሁ? ዛሬም በሩሲያ ዩክሬን ጦርነት ላይ ቆይታ እናደርጋለን። አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በየደቂቃው አዳዲስ ክስተቶችን እያስመለከትን የሚገኘው የሩሲያ ዩክሬን ጦርነት አሜሪካና አውሮፓውያንን እያቃቀረ መምጣቱ ሲነገር የዩክሬን ጎዳጅና ጎረቤት የአውሮፓ ሀገራት ከዛሬ ነገ በሩሲያ እንጎረራለን በሚል ባዶ ስጋት የእንቅልፍ መድኃኒት እየወሰዱ ካልሆነ ጭንቀቱ እያስተኛቸው አይደለም እየተባለ ነው። ዩክሬንን እንደለመዱት በጉያቸው በመውሸቅ ብሩሲያ ላይ ስለሚከተሉት ቀጣይ ስትራቴጂ መዶልቱን ተይዘውታል። ታዲያ በዚህ ወቅት አሜሪካ የአውሮፓውያን አቋም በሚጻረር መልኩ ይፋ ያደረገችው አዲስ የደህንነት ስትራቴጂ ሩሲያን እንደ ጠላት የሚመለከት ሳይሆን ከሩሲያ ጋር ያለውን ግንኙነት እንዴት ማሻሻል በሚቻልበት ሁኔታ ላይ የሚያተኩር መሆኑ ለአውሮፓውያን ያልጠበቁት ዱብዳ ሆኑባቸዋል። ዩክሬንም ሆነች ፕሬዚዳንቱ ዘለንስኪ ከሩሲያ የበረታባቸው ባለው ከባድ ቡጤና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባሰሙት ክስ ከወንዝ የወጣ ዓሳ ሆኗል። ለዚህም የአውሮፓን ትብብር ለማጠናከር በቅድሚያ አየርላንድ ከዚያም ለንደን፣ ብራሰልስ በሰዓታት ልዩነት የተሽከረከሩ ለድጋፍ ደጅ መጥናታቸውን ቀጥሏል። የዓለም ፖለቲካ መድረክ ዛሬም እንደ ትላንቱ በቅራኔዎችና በሽኩቻዎች የተሞላ ሆኗል። መልክ አይቶ የማይመርጥ ልብ አይቶ የሚያወድ የሆነው የዘመናችን ዓለም አቀፍ ስርዓት ከቀዝቃዛው ጦርነት ወዲህ ታይቶ በማይታወቅ አዲስ ምዕራፍ ውስጥ ገብቷል ሊባል ይችላል። ዛሬ የምንመለከተው የሩሲያና የዩክሬን ጦርነት ከመልካም ምድር ትግል ያለፈ የመስራቁና የምራቡ የፖለቲካ ፍልስፍና እንደገና የመፋጠጫ ሚዲያ ሆኗል። ልክ እንደ ጥንታዊ የግሪክ አባባል ሁሉም ነገር ይፈሳል፣ ምንም ነገር አይቆምም እንደሚለውም በኬቭ ፕሮዳማ ሚዲያዎች ላይ ያለው ወታደር የትግል ብቻ ሳይሆን ከጀርባው የሚንቀሳቀሰው የዲፕሎማሲ ሽክርክርም በየሰዓቱ እየተለዋወጠ ነው። በሩሲያ በኩል የተካሄዱ ጥቃቶችን ስንመለከት ጦርነቱ ከጀመረበት ጊዜ አንስቶ እስካሁን ድረስ የተለወጠው ዋናው ነገር የጥቃቱ ባሕሪ ብቻ ነው። ጦርነቱ መጀመሪያ ላይ እንደ ደመና ሸፍኖ እንደ ነፋስ ክስክሶ መሄድ የነበረበት ቢሆንም አሁን ግን የመሟጠጫ ጦርነት ወይም ጓረፋትሬሽን ወደሚባል አድካሚና አሰልቺ ምዕራፍ ተሸጋግሯል። የሩሲያ ወታደራዊ ስልቶች ከቀድሞው ፈጣን የመሬት ወረራ ይልቅ በረጅም ርቀት የሚወነጨፉ ሚሳኤሎችን ኢላማቸውን ገሚስቱ ሳይሆኑ ትክክለኛ ቦታን የሚመቱ የካሚካዜ ድሮኖችንና በሌሊት የሚንቀሳቀሱ ጥቃቶችን በስፋት እየተጠቀሙ ነው። ይህ ደግሞ በዩክሬን ከተሞች ላይ በተለይም በኃይል አቅርቦት መሠረተ ልማቶች ላይ እጅና እግር የማጥቃት አይነት ከባድ ጉዳት እያደረሰ ነው። እንደ ሮተርስና ሲኤንኤን ዘገባዎች ክረምት የበረታ በሄደ ቁጥር ሩሲያ የዩክሬን የኤሌክትሪክ ኃይል አውታሮችን በስፋት በማጥቃት ሕዝቡን በብርድ ለመቅጣት የምታደርገው ጥረት የጦርነቱ ዋነኛ ስልት ሆኗል። ዩክሬን በበኩሏ በምዕራባውያን ሀገራት በተለይም በአሜሪካና በኔቶ የምትደገፈውን የደቀቀ የአየር መከላከያ ኤር ዲፌንስ ሲስተምስ መሳሪያዎችን በመጠቀም የሞስኮን ጥቃት ለመመከት እየሞከረች ነው። ይሁን እንጂ ሩሲያ በየጊዜው የምጠቀምባቸውን በርካታ ጥቃቶች ሁሉ መመከት በወንፊት ውሃ መቋጠር ያህል አዳጋች ሆኖባታል። ይህ ወታደራዊ ሽኩቻ በምኔት ላይ እንደ መብረቅ ብልጭ እያለ ባለበት ወቅት ከጀርባው ጋለው የድርድር ሂደት ግን እንደ በረሃ ደርቋል ሊባል ይችላል። የፕሬዚዳንት ቭሎዲሚር ዘለንስኪ የቅርብ ጊዜ የአውሮፓ ጉዞዎች ለንደን፣ ብራሰልስ እና ጣሊያን፣ ምንም እንኳን በአንድ በኩል ከምዕራባውያን አገሮቻቸው ጋር የቆመውን ድጋፍ ለማደስና ለማጠናከር የተደረጉ ቢሆንም በዋናነት ግን በአሜሪካ ድጋፍ በተደረገለት የሰላም እቅድ ዙሪያ አጥጋቢ መልስ ለማግኘት የተደረገ ጥረት ነው። ዘለንስኪ ከፈረንሳይና ከጀርመን መሪዎች ጋር ሲመክሩ ዋናው የጦፈ ክርክር ሰላም በምን ዋጋ የሚለው ነው። ዘኒውዮርክ ታይምስና ፎሪን ፖሊሲ ላይ የወጡ ትንታኔዎች እንደሚጠቁሙት ምዕራባውያን ሀገራት እጅግ ተጨባጭ ወይም ሪያሊስቲክ ወደሆነ የሰላም ስምምነት ለመሸጋገር ዝግጁ ቢሆንም ዘለንስኪ ግን መሬት ለሰላም አንሰጥ የሚለውን አቋም እንዳጸኑ ቀጥለዋል። ምክንያቱም የተሰረቀ ግዛት በህግ እውቅና መስጠት ማለት በቀጣይ የሩሲያን ይገባኛል ጥያቄ ማጠናከር ማለት እንደሆነ አድርጎ ይወስዱታል። የድርድር ጠረጴዛው ላይ ማንም ማንም ላይ ሙሉ በሙሉ መተማመን ስላልቻለ የጦር መሳሪያው ድምፅ እስኪቀንስ ድረስ የሰላም ዜማ በሩቅ ይዘወተራል። አሁን ደግሞ የዓለም አቀፉ ውጥረትና የኃይል አሰላለፍ ወደ አዲስና ከዚህ በፊት አይቶ የማያውቅ ምዕራፍ የተሸጋገረ መሆኑን የሚያሳይ አንድ ትልቅ ወቅታዊ ክስተት ወደ ትንታኔያችን ማዕከል እናምጣ። ዛሬ ጦርነት ማለት መድፍና ታንክ ብቻ አይደለም። ጦርነት ድብልቅ ጥቃት ወይም ሃይብሪድ አታክ የሚባል ሌላ መልክን ይዟል። ሮይተርስ በሰፊ እንደዘገበው በሊቱዌኒያና በቤላሩስ ድንበር ላይ እየተከሰተ ያለው ክስት ጊዜ ድብልቅ ጦርነት ቁልጭ ያለ ማስረጃ ነው። ሊትዌኒያ ከቅርብ ጊዜ ወዲህ በቤላሩስ በኩል ከሚለቀቁት የሜትሮሎጂ ፊኛዎች የተነሳ የድንገተኛ ሁኔታ ወይም ኢመርጀንሲ ሲትዌሽን አውጃለች። እነዚህ ፊኛዎች በፊት በፊት በዋናነት ሲጋራዎችን በሕገ ወጥ መንገድ ለማዘወር ያገለግሉ የነበሩ ሲሆን አሁን ግን የሊትዌኒያ መንግስት በሩሲያ የቅርብ አጋር በሆነችው በሚንስክ የሚመራ ድብልቅ ጥቃት አካል አድርጎ ወስደዋል። ጠቅላይ ሚኒስትር ኢንግራም ሪጂኒና ሲናገሩ የቤላሩስን ድብልቅ ጥቃት ለመመከት እጅግ በጣም ጥብቅ እርምጃዎችን መውሰድና ከፍተኛ ጉዳት የደረሰባቸውን አካባቢዎች መከላከል አለብን። አክለውም ሁሉም ተቋማት በወጎ ጥፍኛዎች የሚመጣውን ስጋት ለመፍታት ኃይላቸውን እያሰባሰቡ ነው ብለዋል። ይህ የሊትዌኒያም የአደጋ ጊዜ አዋጅ ወታደር ኃይሉ ከፖሊስና ከድንበር ጠባቂዎች ጋር በመሆን በድንበር ጥበቃ እንዲሳተፍ ያስችለዋል ተብሎታል። ጠቅላይ ሚኒስትሩ አክሎም አቃቢያን ሕግ ምርመራ የጀመረው ሲሆን ምስጢራዊ አገልግሎቶችም ከቤላሩስ መንግስት ጋር ያለውን ግንኙነት በተመለከተ መረጃ ይሰጣሉ ተብሎ ይጠበቃል። ይህ እርምጃ በአውሮፓ ውስጥ ሰፊ ስጋት ባለበት ጊዜ የመጣ መሆኑ ክስተቱ በቀላሉ እንዳይታይ አድርጎታል። የሩሲያ ጦርነት በዩክሬን እየቀጠለ በሄደ ቁጥር ሩሲያ የሰለላ ተግባራትን ጨምሮ ድብልቅ ጦርነትን በስፋት እየጠቀመች መሆኑና የኔቶ መከላከያዎችን እየሞከረች መሆን ያመለክታል። ሊትዌኒያ እንደ አውሮፓውያን አቆጣጠር በ2021 በቤላሩስ ድንበር በኩል ስደተኞች መብዛታቸውን ተከትሎ የአደጋ ጊዜ ሁኔታ አጎጃ ነበረ ሲሆን ይህንም እንደ ድብልቅ ጥቃት ገልጸዋለች። ፖላንድን በተመሳሳይ ሁኔታዎች ከቅርብ ዓመታት ወዲህ ስትታገል ቆይታለች። በጥቅምት ወር የሊትዌኒያ ባለሥልጣናት በፊኛዎቹ የአገር ክልል ጥሰት ምላሽ ሁለት የድንበር መሻገሪያዎችን ለጊዜው ዘግተው ነበርም። የቤላሩሱ ፕሬዝደንት አሌክዛንደር ሉካሽንኮ ግን እነዚህን እርምጃዎች በሀገራቸው ላይ የሚካሄድ ድብልቅ ጦርነት አካል መሆናቸውን በመግለጽ አውግዘዋቸዋል። ሊትዌኒያ መንግስት መረጃ መሰረት የቪሊኒየስ ዓለም አቀፍ አውሮፕላን ማረፊያ ከጥቅምት ወር ጀምሮ በፊኛዎቹ ለሲቪል አቪዬሽን በተፈጠረው ስጋት ምክንያት ከስልሳ ሰዓታት በላይ ተዘግቷል። ይህም ከ350 በረራዎች በላይ እንዲሁም ወደ 5100 የሚጠጉ መንገደኞች ነቅቷል። የአዣንስ ፍራንስ ፕሬስ ዘገባ እንዳመላከተው ከሆነ ደግሞ የአደጋ ጊዜ ሁኔታው በአገሪቱ ህገ መንግሥት ስርዓት ላይ አደጋ ሲከሰት ብቻ በፓርላማ ሊታወጅ ከሚችለው የአስቸኳይ ጊዜ አዋጅ ወይም ስቴት ኦፍ ኢመርጀንሲ አንድ ደረጃ በታች ነው። ሉካሼንኮ ለዋጁ ምላሽ ሲሰጡም ሊትዌኒያ ጉዳዩን እያጋነች ነው ብሏል። የሀገር ውስጥ ጉዳይ ሚኒስትሩ ቭላዲስላቭ ኮንድራቶቪች በበኩላቸው በቀጥታ በተላለፈ የመንግስት ስብሰባ ላይ የአስቸኳይ ጊዜ አዋጅ የታወጀው በሲቪል አቪሽን መስተጓጎሉ ምክንያት ብቻ ሳይሆን ለብሔራዊ ደህንነት ፍላጎትም ጭምር ነው ብሏል። አክለውም ምንም እንኳን ተጨማሪ ዝርዝሮችን ባይገልጹም አዋጁ ወታደራዊ ኃይሉ ከፖሊስ ጋር በመተባበር ወይም በራሱ ነፃነት እንዲሰራ የተጨመረ የአሰራር ነጻነትን ይሰጣል ብሏል። ይሁንና የድንገተኛ ጊዜ እርምጃዎቹ የቆይታ ጊዜ ግልጽ አልተደረገም። ቤላሩስ በ2022 ሩሲያ ዩክሬን ለመውረር ግዛቷ እንድትጠቀም የፈቀደች ቢሆንም ለፊኛዎቹ ተጠያቂነትን ክዳለች። ሊትዌኒያ ጽንፈኛ ይዘት ያለበትን ድሮን በመላክ ቀስቃሽ ድርጊቶችን ፈጽማለች በማለትም ከሳለች። በአንድ ወቅት የሶቪየት ህብረት አካል የነበረችው የኔቶና የአውሮፓ ህብረት አባል የሆነችው ሊትዌኒያ በበኩሏ እነዚህን ክሶች ውድቅ አድርጋለች። የአውሮፓ ኮሚሽን ፕሬዚደንት ሩስላ ቮንደርሌን በታሳስ አንድ ቀን ድንበሩ ላይ ያለው ሁኔታ እየተባባሰ መሆኑን ገልጸው የፊኛዎቹን ራ በቤላሩስ የተፈጸመ በፍጹም ተቀባይነት የሌለው ድብልቅ ጥቃት ሲሉ ጠርተውታል። ፊኛ ምን አይነት ጦርነት ይፈጥራል ብሎ መጠየቅ ተገቢ ነው። ነገር ግን እነዚህ ፊኛዎች ግልቶናኒ የዓለም አቀፍ አውሮፕላን ማረፊያ በተደጋጋሚ እንዲዘጋ በማድረጋቸው የሲቪል አቪዬሽን ደህንነት አደጋ ላይ ጥለው የሀገሪቱን የትራንስፖርት ስርዓት ሲያሰናክሉ ይህ የመረበሽና የማስፈራራ ስልት ከወታደር የጥቃት ባልተናነሰ መልኩም በሀገሪቱ የበሬድነት ላይ ከባድ ጫናን ይፈጥራል። የሊትዌኒያው የውጭ ጉዳይ ሚኒስትር እንዳሉት ይህ የድንገተኛ ሁኔታ አዋጅ ወታደሩ ከፖሊስ ጋር በመተባበር ድንበሩን የመጠበቅ ነፃነት ይሰጣል። ይህም በኔቶ አባል ሀገር የጸጥታ አሰራር ውስጥ ያልተለመደ እርምጃ ነው። የቤላሩሱ ፕሬዚዳንት ሉካሼንኮ ምንም እንኳን እኛ ጦርነት አንፈልግም በማለት ጉዳዩን ለማቅለል ቢሞክሩም፣ የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቮንደርሌን ደግሞ ይህንን የፍኛ ወረራ በፍጹም ተቀባይነት የለውም ማለታቸው ዛሬ ሩሲያና አገሮቿ የዩነቱን ድንበሮች የምዕራባውያን አገሮችን ትኩረትና የመከላከል አቅም በተለያዩ ጥቃቅን መንገዶች እየተፈታተኑ መሆን ያሳያል። ይህ ሁሉ ክስተት በሰፊው የጂኦ ፖለቲካዊ ያለስላለፍ ውስጥ እንዳዲስ የፖለቲካ ነፋስ የዩክሬን ጦርነት በዓለም የፖለቲካ ስርዓት ውስጥ ይዞት የመጣው አዲስ ነገር ቢኖር በደረ ቀዝቃዛው ጦርነት ዘመን የጠፋ መስሎ የነበረው የምስራቅና የምዕራብ ድንገተኛ የፖለቲካ ልዩነት ዳግም አዲስ መልክ ይዞ ብቅ ማለቱ ነው። ኔቶ ከምስራቅ አውሮፓ እስከ ስካንዲኔቪያን ድረስ ተስፋፍቶ በአሜሪካ የሚመራው የምዕራብ ዓለም በኢኮኖሚ ማዕቀቦችና በወታደራዊ ድጋፍ ሩሲያን ለመመከት እንደ አንድ ልብ መምታት ጀምረዋል። ይህ አስተላለፍ ደግሞ ሩሲያን ከቻይና ከኢራንና ከሌሎች የሞስኮ አገሮች ጋር ያላትን ወታደራዊና ኢኮኖሚያዊ ትብብር እንደ ጦር መሳሪያ እንዲጠብቅ አድርጎታል። በሌላ በኩል የጀርመኖቹ ቻንስለር ፍሬድሪሽ መርዝ በዛሬ ዕለት እንዳሉት አዲሱን የአሜሪካን ኢደን ስትራቴጂ በጽኑ መተቸታቸው ተሰምተዋል። ይህ ስትራቴጂ ሩሲያን እንደ ስጋት ያለየና የአውሮፓን ህብረት ነጻ ንግግርን የሚገድብ ነው ሲሉ ማጣጥሎታል። ሜርዝ በሚንዝ ለጋዜጠኞች ሲናገሩ የትራምፕ አስተዳደር የብሔራዊ ደህንነት ስትራቴጂ ሰነድ ሙሉ በሙሉ አስገራሚ እንዳልሆነ ገልጸው፣ ነገር ግን አንዳንድ ገጽታዎቹ ለአውሮፓውያን ተቀባይነት የሌላቸው መሆናቸውን ተናግረዋል። በጣም አስፈላጊው ጥያቄ አሉ፣ በእርግጥ ይህ ለደህንነት ፖሊሲ ትብብራችን ምን ማለት እንደሆነ ነው። የስትራቴጂ እንደ አውሮፓና እንደ ጀርመን በደህንነት ፖሊሲ ከአሜሪካ የበለጠ ነጻሙ እንዳለብን ያለንን ግምገማ ያረጋግጣል ብለዋል። ሜሪስ ሰነዱ የፕሬዚዳንት ዶናልድ ትራምፕን አሜሪካ ትቅደም ወይም አሜሪካ ፈርስት አካሄድ እንደሚቀጥል ተናግረዋል። ነገር ግን አጋሮችን ወደ ጎን መተው ለአሜሪካ ጥቅም እንደማይሆን አስጠንቋል። ከአሜሪካውያን ጋር በመወያየት ጊዜ አሜሪካ ትቅደም ጥሩ ነው፣ ነገር ግን አሜሪካ ብቻዋን የምትሄድበት ይህ ጉዞ ጥቅም ሊኖር አይችልም ሲሉ የትራምፕ አስተዳደርን ሐሳብ በጽኑ ተችተዋል። ባሳለፍነው ሳምንት የወጣው አዲሱ የአሜሪካ ብሔራዊ የደህንነት ስትራቴጂ ሰነድ የትራምፕ አስተዳደር የውጭና የደህንነት ፖሊሲ ቅድሚያ የሚሰጣቸውን ጉዳዮች አስቀምጧል። አውሮፓ መንግስታት ሩሲያ ሕልውናዊ ስጋት እንደሆነች የሚገልጸውን አገላለጽ በመቃወም በኢንዶ ፓስፊክ ክልል ላይ ትኩረቱን አድርጓል። የሶስት ገጾች ሰነዱ አውሮፓን በተመለከተም አከራካሪ ምልክቶችን አካቷል። የአገሪቱን የኢኮኖሚ ውድቀትና በቀጣዎቹ ዓመታት ውስጥ የስልጣኔ መደምሰስ እውነተኛና የበለጠ አሳሳቢ ስጋት መሆኑን ማስጠንቀቁ የአውሮፓ መሪዎችን አስደንግጧል። እቅዱም ሞት እንደጠጣ ሰው ሊዋጥላቸው አልቻለ፣ እያንገሸገሻቸው ያለ ሰሞነኛ ክስተት ሆኗል። የዘለን ጉብኝት ጉብኝ ተከትሎ በአውሮፓ የተለያዩ ከተሞች እየተሰባሰቡ ለዩክሬን በሚመስል መልኩ የሚያካሄድ ውይይት ለራሳቸው መጻኢ ዕድል እንደሆነ ሳይታለም የተፈታ ነው። በዚህ ሁሉ ውጥረት መካከል አሜሪካንን ጨምሮ በዓለም አቀፍ ደረጃ በጋራ የሚሰሩ ተቋማትና ህጎች ላይ ያለው መተማመን እንደ ውሃ ተንኖ ጠፍቷል። የውጭ ፖሊሲ ተንታኞች እንደሚሉት የዓለም የፖለቲካ ስርዓት አሁን በባለብዙ ምሰሶ ወይም መልቲፖላርና በጥቂት ሀገራት መካከል በሚሽከረክር ዘመን ውስጥ ይገኛል። የመጨረሻው ተስፋ የሚሆነው ዓለም አቀፍ ዲፕሎማሲ እንደ መልካም ጠበቃ ሆኖ በመክናታይነትና በሕግ የበላይነት ፍልሚያውን ማቆም የሚቻልበት መንገድ መፈለግ ነው። ባጭሩ በኩሬ ላይ የሚካሄዱ ጥቃቶች ዛሬም በከፍተኛው ፍጥነት ቀጥሏል። የድርድሩ ሂደት ግን በአዝጋሚነቱ ቀጥሏል። በአንጻሩም የሊትዌኒያና ቤላሩስ ክስተት እንደሚያሳየው የቀጠናው ውጥረት ወደ አዲስና ምስጢራዊ የድብልቅ ጦርነት ስልቶች እየተስፋፋ መሆኑ ነው። ይህ ሁሉ የሚያሳየን የዓለም መንፈስ በሁለት ጫፍ ውስጥ ተወጥሮ በሰላምና በጦርነት መካከል በቀጭኑ መስመር ላይ እየተጓዘ መሆኑ ነው። ቻናላችንን ሰብስክራይብ ላይክና ሼር በማድረግ ቤተሰብ ይሁኑ። ሰናይ ጊዜ።